ዋና ዋና ዜናዎች በአዲስ አበባ ከተማ የእጅ ኳስ ስፖርት መቀዛቀዙን የስፖርቱ አፍቃሪዎች ገለጹ። ጤና ስትልኝ እንደምን አላችሁ። ለቀን ሰባት ሰዓት የስፖርት ዜናዎች ምነጽዮ ሙሴ ነኝ። 12 ኪሎ ሜትር የሸፈነ የተራራ ላይ ሩጫ በአዲግራት ከተማ ተካሄደ። ሩጫውን በየአመቱ ለማካሄድ እቅድ እንደተያዘም የውድድሩ አዘጋጆች ገልጸዋል። ምስራች ይልቁን ዝርዝር አላት። የተራራ ላይ ሩጫ በኢትዮጵያ ቀድሞ በወንጂ ሐይቅ ዙሪያና በአብያታና ሻላ ፓርክ ተካሂዷል። አሁን ደግሞ በአዲግራት ከተማ ለመጀመሪያ ጊዜ ተደርጓል። የመስቀል በዓል በድምቀት በሚከበርበት አዲግራት የተራራ ላይ ሩጫው ሌላ ለክብረ በዓሉ ተጨማሪ ድምቀትም ሆኗል። የተራራ ላይ ሩጫው ከባህር ጠለል በላይ 2947 ሜትር ከፍታ ላይ ሲሆን መነሻና መድረሻውን አጎሮ አንደኛና መለስተኛ ደረጃ ትምህርት ቤት አድርጓል። 12 ኪሎ ሜትር በሸፈነው ሩጫ አምስት መቶ አትሌቶች መደበኛ ተሳታፊዎችና ህጻናት ረውጧል። ውድድሩን የንግድ ሚኒስትር ዴኤታው ታደሰ ኃይሌ አካባቢው ያፈራቸው ታዋቂ አትሌቶችና የትግራይ ክልል ባህልና ቱሪዝም ቢሮ ኃላፊ በጋራ አስጀምረውታል። አድካሚ በነበረው ፍክክር በወንዶች የትግራይ ፖሊሱ ደስታ ብርሃኑ አሸናፊ ሆኗል። በጣም ከባድ ውድድር የነበረው ያው፣ ሆኖም ግን የእግዚአብሔር ነገር ነው። ያው እኔ ያው አሸናፊ ሆኔ ያው ለብን ያለው ማለት ነው። የትራንስ ኢትዮጵያው ደመቀ ካሳሁንና የዋልታ ፖሊሱ ሀጎስ አረጋዊ ሁለተኛና ሶስተኛ ገብተዋል። በሴቶቹ ግል ተወዳዳሪዋ ጸዳለ ገብረ ጻድቅ ባለድል ሆናለች። አብያተሻላ ላይ ተሳትፊ ያለ ያኔም ጥሩ ነው ሁለተኛ ነበር የወጣት ዛሬ ደሞ ሻሽ አንደኛ ትኪዋለ በለጡ አለማየሁ ከትራንስ ኢትዮጵያ ብርዛፍ ታረቀ ደግሞ ከጉና ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። ለአሸናፊዎቹ ከአስር ሺ እስከ አምስት ሺ ብር ሽልማት ተሰጥቷቸዋል። ሌሎች ተሳታፊዎችም ውድድሩ አድካሚ ቢሆንም አዝናኝ ነበረ ሲሉ አስተያየታቸውን ሰጥተዋል። ከባድ ነበረ። በእርግጥ ፈታኝ ነበረ። እኛ ፕሮፌሽናችን አይደለም፣ ግን ያው በጣም በዓል ስለሆነ ምናምን ነገር በዛ ምክንያት አድርገ ምናምን ችለነዋል። አሪፍ ነው፣ በጣም ደስ የሚል ነበር። በጣም ትንሽ ይከብዳል፣ ፀሐይም አለ አቧራም አለ ትንሽ ዳገትም ቁልቁለትም ስላለ ትንሽ ይከብድ ነበር፣ ግን በጣም አሪፍ ነው፣ ደስ ይላል። ከትግራይ ክልል ባህልና ቱሪዝም ቢሮ፣ ከወጣቶችና ስፖርት ቢሮ፣ ከአዲግራት ከተማ መስተዳድርና ከአዲግራት ዩኒቨርሲቲ ጋር በጋራ በመሆን ውድድሩን ያዘጋጁት የራያ ኢትዮጵያ ስፖርትስ ውድድሩ በየዓመቱ ቀጣይነት እንዲኖረው እንሰራለን ብለዋል። ለወደፊቱ በሰፊው አቅደን ህዝቡም እንዲሳተፍ እነዚህ ደጋፊ አካላት የምንላቸውም በሰፊው እንዲሳተፉ ቅስቀሳችን እናደርጋለን ብለን ነው የምናስበው። የእጅ ኳስ ስፖርት በአዲስ አበባ መቀዛቀዝ አሳሳቢ መሆኑን የስፖርት አፍቃሪዎች ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገለጹ። የአዲስ አበባ እጅ ኳስ ፌዴሬሽን በበኩሉ በስሩ ያሉትን ክለቦች በማወዳደር ፕሮግራሙን በመተግበር ላይ እንደሚገኝ በሰጠው ምላሽ ገልጿል። ሰለሞን ገብረ እግዚአብሔር የእጅ ኳስፖርት በሀገራችን ዘልቆ ከገባ በርካታ ዓመታት ተቆጥረዋል። በአዲስ አበባ የተደራጁ ክለቦችም ጠንካራ ውድድር በትንሿ ስታዲየም ሲያካሂዱ ቆይተዋል። አሁን ግን ይህ ሁኔታ አይስተዋልም። አዲስ አበባ ተቋቁመው የነበሩ ክለቦች አብዛኛዎቹ ተበታትነው የቀሩት በጣት የሚቆጠሩ ክለቦች ብቻ ናቸው። በአዲስ አበባ የማወዳደር ኃላፊነት ያለበት የአስተዳደሩ እጅ ኳስ ፌዴሬሽን ዓመታዊ ውድድር መርሃግብር ማካሄድም ተስኖታል። ችግሩን አስመልክቶ የፌዴሬሽኑን ኦፊሰር አቶ ዮናስ ካሳሁንን ጠይቀናል። የአዲስ አበባ እጅ ኳስ ፌዴሬሽን የክለቦችን ቁጥር ለመጨመር በተቻለ መጠን የተለያዩ ሰነዶችን በማዘጋጀት ከስራ አስፈጻሚዎች ጋር በመሆን ባለሀብቶችን ሄዶ የማነጋገር ስራ በተለይ ዩኒቨርሲቲ አካባቢና ኮተቤ ኮሌጆችን እንዲሁም ባንክን በማነጋገር ተጨማሪ ክለብ እንዲኖር ጥረቶች ተደርገዋል። የስፖርቱ የራሱ ፖፕላሪቲ በሀገር ውስጥ ያለው የስፖርቱ ፖፕላሪቲ እንደ እግር ኳስ እና እንደ ሌሎቹ አካባቢ ስላልሆነ ባለሀብቶቹ ተቀባይነትን አይሰጡትም። ክለብ አደራጅቶ ወደ ውድድር ማስገባቱ ፈታኝ ቢሆንም ፌዴሬሽኑ ጥረቱን እንደሚያጠናክር የፌዴሬሽኑ ኦፊሰር ገልጠዋል። ስፖርቱን ለማሳደግ ከጎናችን የቆሙ ሁለት ጠንካራ ክፍለ ከተሞች አሉ። ኮልፌ ቀረኒዮና አዲስ ከተማ ቡድኖችን አዘጋጅተው አደራጅተው አምጥተው የሚያወዳደሩበት ሂደት አለ። ሌሎቹ ግን በአብዛኛው ያው እንደምታውቁት፣ በአብዛኛው ፎከስ እየተደረገ ያለው ኦልረዲ ያደገ ስፖርት ላይ ነው፣ እግር ኳስ ላይ ነው ብዙዎቹ ትኩረት እያደረጉ እየተሰሩ ያሉት እና በዛ ምክንያት እግር ኳስ ዶሚኔት ስላደረገው ክፍለ ከተሞች ወደዛ ነው የሚሄዱት። መንግስታዊና ግላዊ ድርጅቶች ክለቦችን በማቋቋም ሂደት የአዲስ አበባ እጅ ኳስ ፌዴሬሽንን ቢተባበሩ መልካም መሆኑ ተጠቁሟል። ከትውልደ ኢትዮጵያዊ ቤተሰብ በአሜሪካ የተወለደችው የሴት እግር ኳስ ተጫዋቿ ናኦሚ ግርማ የአሜሪካ ከ17 ዓመት በታች ብሔራዊ ቡድንን ወክላ በጆርዳኑ ዓለም ዋንጫ እንድትጫወት ተመረጠች። በአምስት አመቷ እግር ኳስ መጫወት የጀመረችው ናኦሚ ግርማ ዕድሜዋ ዘጠኝ ዓመት ሲሞላት ለሴንትራል ቫሊ ክሮስ ፋየር ቡድን በመጫወት የእግር ኳስ ክህሎቷን ይበልጥ በለጋ እድሜዋ ማሳደግ ችላለች። ለአሜሪካ ከ17 ዓመት በታች ሴቶች ብሔራዊ ቡድን ከተመረጠችበት ጊዜ አንስቶም በርካታ ጊዜያት በቡድን አንበልነት መርታለች። በመሀል ተከላካይ ቦታ ላይ የምትጫወተ ነዋሚ ግርማ በጆርዳኑ ዓለም ዋንጫ ጥሩ ብቃት ያሳያሉ ተብለው ከሚጠበቁ ተጫዋቾች መካከልም ሆናለች። የዓለም ከ17 ዓመት በታች ሴቶች የዓለም ዋንጫ በጆርዳን አስተናጋጅነት ከነገ በስቲያ ይጀመራል ሲል ያስነብበው ዩስ ሰኮር ነው። የደቡብ ካስትል ዋንጫ በሰባት ክለቦች መካከል በሁለት ምድብ ተከፍሎ ከመስከረም 24 እስከ ጥቅምት 2 ድረስ ይካሄዳል። የደቡብ መገናኛ ብዙሃን ባደረሰን መረጃ መሰረት ኢትዮጵያ ቡና፣ ድሬዳዋ ከተማና ፕሪምየር ሊጉን በዚህ ዓመት የተቀላቀለው ፋሲል ከተማ በተጋባዥነት ይወዳደራሉ። ሲዳማ ቡና፣ ሐዋሳ ከተማ፣ አርባምንጭ ከተማና ወላይታ ዲቻ ከደቡብ ክልል ክለቦች ተፎካካሪ ይሆናሉ ተብሏል። ከክልሉ እግር ኳስ ፌዴሬሽን ጋር በመተባበር ውድድሩን በ2.5 ሚሊዮን ብር ለመደገፍ ካስትል ቢራ ባለፈው ዓመት ስምምነት ማድረጉ ይታወሳል። ውድድሩን ተጋባዥ ክለቦች ካሸነፉ ዋንጫ ከመውሰድ ይልቅ ወደ ገንዘብ ሊቀየርላቸው ይችላል የተባለ ሲሆን የገንዘቡ መጠን ግን እስካሁን አልተገለጸም። በተያያዘ ዜና በህዋሳ በቅዱስ ጊዮርጊስ በደደቢት እግር ኳስ ክለብና በኢትዮጵያ ብሔራዊ ቡድን በተጫዋችነትና በአምበልነት ያሳለፈው ሙልጌታ ምረት የስንብት ጨዋታ በዋሳ ከተማና በቅዱስ ጊዮርጊስ መካከል የፊታችን ውድ የሚደረግ ሲሆን ሙልጌታ ለሁለቱም ክለቦች ለተወሰነ ደቂቃ እንደሚጫወትም ታውቋል። በተጨማሪም ሲዳማ ቡና ከኢትዮጵያ ቡና ጋር ይጫወታሉ። የቀን 7 ሰዓት የስፖርት ዜናውን ተጠናቀቁ። መልካም ቀን።